ሰላም ጤና ይስጥልን እንደቆያችሁ፣ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችን እንሆ ተጀምሯል። አስቀድመን ዋና ዋና ዜናዎችን እናስተዋውቃችሁ። የመገጭ የመስኖና የመጠጥ ውሃ ግድብ በተሻለ ፍጥነት እየተከናወነ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ ሰላምን ለማፅናት ከህብረተሰቡ ጋር የሚደረጉ ውይይቶች ፍሬያማ መሆናቸውን የሰሜን ሸዋ ዞን አስተዳደር አስታወቀ። የሚሉት ዋና ዋና ዜናዎቻችን ናቸው። ከዜናዎቹ ጋር ፈቲያ ሙሐመድ፣ እንዲሁም በምልክት ቋንቋ ፍቅር ተዘገየ አብረናችሁ ቆይታ እናደርጋለን። ቆይታችሁን ከኛ ጋር አድርገው ሰላምን ለማጽናት ከህብረተሰቡ ጋር የሚደረጉ ውይይቶች ፍሬያማ መሆናቸውን የሰሜን ሸዋ ዞን አስተዳደር አስታወቀ። ከፍተኛ የክልልና የዞን አመራሮች በወቅታዊ ክልላዊና ሀገራዊ ጉዳዮች ላይ ከምንጃር ሸንኮራ ወረዳ ነዋሪዎች ጋር ህዝባዊ የውይይት መድረክ አካሂደዋል። በጉዳዩ ላይ ደግሞ ተጨማሪ መረጃ ሊያደርሰን ዘጋቢያችን ሰለሞን አሰፌ በቀጥታ መስመራችን ላይ ይገኛል። ሰለሞን እንዴት ቆይተሃል እንግዲህ በውይይቱ ላይ ቆይተሃል እናንተ በውይይቱ የተነሱ ሀሳቦች ምን ምን ናቸው ለተመልካቾቻችን አጋራለን አመሰግናለሁኝ ፈቲሃ የምንገኘው አሁን ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ከተማና አካባቢው ቦኖ ጊዮርጊስ የሚባል ቀበሌ ውስጥ ነው አማራ ሚዲያ ኮርፖሬሽን በሰሜን ሸዋ ዞን ውስጥ በሚካሄዱ ውይይቶች ተገኝተው መረጃ ለአድማጭ ለተመልካችና ለአንባቢያን እያደረሰ ይገኛል። በተለይ በዚህ በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ከተማና በዙሪያው ያሉ ቀበሌዎች ላይ ህዝባዊ ውይይቶች እየተካሄዱ ነው። ዛሬ በአረርቲ ከተማ ወጣ ብሎ በተለይ በዚህ በምንጃር ሸንኮራ ወረዳ ቦኖ በተለይ ቦኖ ጊዮርጊስ ቀበሌ ላይ ህዝባዊ የሰላም ውይይት ተካሂዷል። በዚህ በሰላም ውይይቱ እንግዲህ ወቅታዊ ሀገራዊ ጉዳዮች ላይ ነው ትኩረት የተደረገው። ህብረተሰቡ በክልሉ በተፈጠረው የሰላም መደፍረስ ባለፉት አንድ አመት ተኩል በርካታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች ሲያጋጥሙት ቆይተዋል። ትምህርት ቤቶች ተዘግተዋል። የጤና ተቋማት አገልግሎት እየሰጡ አይደለም። ህብረተሰቡ ከቦታ ቦታ በሰላምና በነጻነት እየተንቀሳቀሰ አይደለም። ይህንን የተረዳው የክልሉ መንግስት በክልሉ ሰላም እንዲጸና የህዝቦች አብሮነት እንዲጠነከር ሰላማዊ እንቅስቃሴ እንዲኖር ለማድረግ በርካታ ውይይቶች እየተካሄዱ ነው። በተለይም የሰሜን ሸዋ ዞን በዞኑ ባሉ 31 ወረዳዎች በርካታ ውይይቶችን እያደረገ ነው። በዚህ በቦኖ ጊዮርጊስ ቀበሌና ከዙሪያው ያሉ የማህበረሰብ ክፍሎች ዛሬ ውይይት አድርገዋል። በውይይቱ የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻን ጨምሮ የክልሉ ከፍተኛ አመራሮች ተገኝተዋል። ህብረተሰቡ ሰላሙን ማጽናት አለበት፣ የሰላም ዋነኛ ጉዳይ ነው የሚለው ሀሳብ ተነሷል። በተለይም ተወያዮች ባለፉት ጊዜያት በርካታ ችግሮች እንዳጋጠሟቸው አንስተዋል። ሰላምን መጠበቅ ከእያንዳንዳችን ይጠበቃል። ሰላም የግል ጉዳይ የጋራ ጉዳያችን ነው፣ ሰላምን ልንጠብቅ ይገባል የሚለው ሀሳብ ነው ውይይት የተደረገበት። ልጆቻችንን እንመክራለን። ወደ ጫካ የገቡ ወንድሞች መሳሪያ ያነሱትም፣ እንዲሁም የምንመክራቸው እኛ ልጆች ናቸው። በመንግስት በኩል አስፈላጊውን ሂደት መሄድ አለበት። በተለይም መንግስት ቃል የገባቸውን ጉዳዮች መፈጸም አለባቸው የሚለው ጉዳይ ተነስቷል። ተወያዮች ሰላምን ከምንም እና ከማንም ነገር በላይ እንጠብቃለን፣ በሰላም ድርድር የለንም ነው ያሉት። በቀጣይም መንግስት ያመጣውን ሀሳብ ተቀብለው እንደሚሰሩ፣ ሰላምን እንደሚያረጋግጡ፣ ሰላምን ለማጽናት አስፈላጊውን ሁሉ እንደሚያደርጉ ቃል ገብተዋል። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁም በተለይም ከህብረተሰቡ ጋር የሚደረጉ የሰላም ውይይቶች ሰላምን ለማጽናት አይነተኛና ወሳኝ ናቸው። በመንግስት በኩል አብሮነት እንዲጠናከር ሰላም እንዲጎለብት፣ በተለይም ደግሞ ሰላማዊ የኑሮና የእንቅስቃሴ ሂደት እንዲኖር፣ ህብረተሰቡ የልማት ተጠቃሚ እንዲሆን በመንግስት በኩል በርካታ ስራዎች እየተሰሩ ነው። ይህንን አጠናክረን እንቀጥላለን። ህብረተሰቡ ከጎናችን ሊኖር ይገባል። ልጆቻችሁን ምከሩ፣ በጫካ ያሉ ወንድሞች እንዲሁም ደግሞ ጥያቄዎቻቸውን በሰላማዊ መንገድ በውይይት አቅርበው መወያየት አለብን። ለሰላም በጋራ እንስራ፣ በጋራ ሰላምን እናጽና የሚል ሀሳብ ነው ያነሱት። የዞኑ አስተዳደርን ባለፉት ጊዜያት ባደረጋቸው ውይይቶች አብዛኛው የዞኑ ወረዳዎች ሰላማዊ እንዲሁም ጤናማ የልማት እንቅስቃሴ እየተካሄደ እንደሚገኝ አቶ መካሽ አንስተዋል። በውይይት መድረኩ ላይ የተገኙት የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ሰላም የእያንዳንዳችን ጉዳይ ነው። ሰላምን ማጽናት ለሰላም ዘመቆም ሁላችንም የዛሬ ያሁን ተግባራችን መሆን አለበት። ለዚህም በጋራ መስራት አለብን። ልጆቻችንን መምከር አለብን። የህዝቦች አብሮነትን፣ ሰላምን ለማጽናት በጋራ መስራት አለብን የሚል መልእክት ነው ያነሱት። መንግስት ሰላምን ለማጽናት በተለይም የክልሉ መንግስት ጠንክሮ እየሰራ ይገኛል። ህብረተሰቡ ሰላምን ለማጽናት በጋራ በአብሮነት መስራት አለበት የሚለውን ሀሳብ ነው ያነሱት። እንደ አጠቃላይ ግን በተለይ የዛሬ ውይይት ፍሬያማ ነበር። በምንጃር ሸንኮራ አረርቲና አካባቢ ያሉ ቀበሌ ማህበረሰብ ነዋሪዎች ናቸው ተገኝተው ውይይት የተደረገው። የክልሉ መንግስት ሰላምን ለማጽናት ለህዝቦች አብሮነት ለአንድነት፣ ለሰላማዊ ኑሮና ለልማት አበክሮ እየሰራ ይገኛል። ይህንንም አጠናክሮ እንደሚቀጥል ነው ከፍተኛ አመራሮቹ ማረጋገጫ የሰጡት። ህብረተሰቡም ለሰላም ለልማት ለአብሮነት በጋራ እንደሚሰራ አረጋግጧል። አማራ ሚዲያ ኮርፖሬሽንም በቦታው ተገኝቶ የህብረተሰቡን ውይይት ለአድማጭ ለተመልካች ለአንባቢያን እያደረሰ ይገኛል። በውይይቱ ግን ሰላም የሁሉም ጉዳይ ቀዳሚ መሆኑ ተነስቷል። አመሰግናለሁ። ዘጋቢያችን ሰለሞን አሰፌ ከስፍራው ተገኝተህ በውይይት መድረኩ ላይ የተነሱ ሀሳቦችን መረጃ ስላጋራህን እጅግ አርገን እናመሰግናለን። መልካም ጊዜ ለ ዜናዎቻችን ቀጥለዋል። ሀገራቸውን በጀግንነትና በታማኝነት ለማገልገል መዘጋጀታቸውን በምዕራብ ጎጃም ዞን ከተለያዩ ወረዳዎች የተውጣጡ ምልምል የመከላከያ ሰራዊት አባላት ተናገሩ። ከዞኑ ከሁሉም ወረዳዎች የተመለመሉ የመከላከያ ሰራዊት አባላት ወደ ማሰልጠኛ ማዕከል ሽኝት ተደርጎላቸዋል። ንጉሥ ስንታየው ተጨማሪ ዘገባ አለው። እየተስተዋሉ ያሉ የጸጥታ ችግሮችን ለመፍታት የበኩላቸውን ለመወጣት መዘጋጀታቸውን በምዕራብ ጎጃም ዞን ከተለያዩ ወረዳዎች የመጡ ምልምል የመከላከያ አባላት ተናግረዋል። በዞኑ ከሁሉም ወረዳዎች የተመለመሉ የመከላከያ ሰራዊት አባላት፣ የክልል የዞን አመራሮችና የመከላከያ ሰራዊት አዛዦች በተገኙበት ወደ ማሰልጠኛ ማዕከል ሽኝት ተደርጎላቸዋል። በሽኝቱ ላይ የተገኙት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ ድሜ አለማተነ በአካባቢው የተሳሳተ ሳቤ በመያዝ ፕሮፓጋንዳ የሚነዙ አካላትን ወደ ጎን በመተው የመከላከያ ሰራዊት አባል መሆን የሀገርን ሉዓላዊነት ማስጠበቅ ስለሆነ አገራቸውን በጀግንነትና በታማኝነት ማገልገል አለባቸው ብለዋል። ከቅርብ ጊዜ ወዲህ በተሳሳተ ቅስቀሳ በመከላከያ ሰራዊታችን ላይ ከፍተኛ የሆነ ዘመቻ ተዘምቶ የነበረ ቢሆንም በዚህ አንድ ዓመት ውስጥ ይሄ ሁሉ ነገር አልፎ ዛሬ እናንተን የመሰሉ ወጣቶች በመከላከያ ሰራዊታችን ለመቀላቀል በወኔና በሞራል ማንም ሳያስገድዳችሁ ወደዚህ ስለመጣችሁ በዚህ ስነ ምግባር ታነጻችሁ ስትሄዱ አገርን የምትገነቡ፣ አገርን የምታጸኑ ትሆናላችሁ ማለት ነው። ከውስጥና ከውጭ ባንዳዎች ሀገርን ለማፍረስ ሙከራ እያደረጉ ባሉበት ፈታኝ ወቅት ክቡር የሆነውን የመከላከያ ሰራዊት አባል ለመሆን መዘጋጀታቸው ምስጋና ይገባችኋል ያሉት ደግሞ በመከላከያ ሰራዊት ስድስተኛ እዝ የስድስት መቶ ሁለተኛ ኮር አዛዥ ብርጋዴር ጀነራል ሶፊያን መሐመድ፣ የሀገርን ሉዓላዊነትና የህዝቦችን አንድነት እንዲያስጠብቁ አሳስበዋል። እኛ ኢትዮጵያውያን ነን፣ ባንድስቶች አይደለንም፣ ከባንዳ ጎንም አንሰለፍም ብላችሁ ለእናት ሀገራችሁ የልጅነት እድሜያችሁን ሰጥታችሁ ለሀገራችሁ ክብር ሰጥታችሁ መስዋዕትነትም ጭምር ለመሆን ስለመጣችሁ በድጋሚ ለራሳችሁ ሞቅ ያለ ሞራል ውትድርና ለእናት ሀገር ለምትወደው ህዝብና መንግስት ብሎም ለቤተሰቦችም ጭምር በቁርጠኝነት ለማገልገል የሚትሰለፊበት ስለመረጥክ መርጣችሁ ደግሞ የኢፌዴሪ መከላከያ ሰራዊት አባል መሆን አለብን ብላችሁ በዚህ ፈታኝ ጊዜ ውስጥ ይህንን ተቋም ስለመረጣችሁ ከልብ ያመሰግናችኋል። ያለምንም ጎትጓች ወደ አባልነት መቀላቀላቸውን የገለጹት ምን ምን የመከላከያ አባላቱ ስልጠናቸውን በአግባቡ በመውሰድ ህዝብንና መንግስትን በታማኝነትና በቁርጠኝነት ለማገልገል መዘጋጀታቸውን ተናግረዋል። ሀገር ቢጠበቅ እናት አገራችን ብትኖር ነው እህት ወንድም፣ ሁሉም ህብረተሰቡ በሙሉ ምንት መጠበቅም እንትን ማለት ያለበት እና እኔ በጣም ስሜቴ ነው። ከምንም በላይ ነገም ዛሬም እጀን ወደፊት እንጂ ወደ ኋላ አልልም። ሁለንተናዋን ሰላም አድርገን ካለው ከወገኔ ጋር ከጓደኞቹ ጋር አጠቃላይ ወደ አምስት ነው የመጣ ነው ከኛ ሀገራችን ሰላም ለማድረግ ነው ወደዚህ ክልል የመጣው እና እስካሁን ባለውበት ስሜት በጣም ደስተኛ ነው። አባላቱ የዞኑ አስተዳደር እና ህብረተሰቡ ላደረገላቸው የሽኝት መርሃ ግብር ምስጋና አቅርበዋል። የምስራቅ ጎጃም ዞን ግብርና መምሪያ በ2017/18 የመኸር ምርት ከ25 ሚሊዮን ኩንታል በላይ ምርት ለማምረት አቅዶ እየሰራ መሆኑን ገለጸ። መምሪያው የ2017 የ2016 17 የምርት ዘመን የ9 ወራት እቅድ አፈጻጸም እና የ2017 18 የመኸር ምርት እቅድ ትውውቅ ከሚመለከታቸው አካላት ጋር ውይይት አካሂዷል። ተጨማሪውን ከየኔና አለሙ እንከታተል። የምስራቅ ጎጃም ዞን ጤፍ፣ ስንዴ፣ በቆሎና ሌሎች ሰብሎች በብዛት ከሚመረትባቸው አካባቢዎች ተጠቃሽ ነው። በክልሉ ከሚመረተው ምርትም 16 በመቶውን ይሸፍናል። የምስራቅ ጎጃም ዞን ግብርና መምሪያ ኃላፊ አቶ አበበ መኮንን ባለፈው የምርት ዘመን ውጤታማ የግብርና ስራዎች መመዝገባቸውን ጠቅሰዋል። በዚህ ዓመትም ከ642 ሺህ ሄክታር በላይ መሬት በዘር ይሸፈናል ብለዋል። በመኸር ምርት ዘመኑ ከ25 ሚሊዮን ኩንታል በላይ ምርት ታቅዶ እየተሰራ መሆኑንም ገልጸዋል። 642,585 ሄክታር መሬት ነው የምናለመው ከዚህ እንግዲህ ወደ 25 ነጥብ 1 ሚሊየን ኮንታል እንጠብቃለን። በአማካይ በሄክታር 39 ኩንታል እናገኛለን ብለን አስበን ነው አቅደን ነው እየተንቀሳቀስን ያለነው። 435 ሺህ የሚሆነው በሽፋን በመሬት 68 የሚሆነውን በክላስተር ነው የምናለመው። በምርት ደግሞ 18 ሚሊየን የሚሆነውን ከጠቅላላ ከ25 ነጥብ 1 ደግሞ 73 የሚሆነው የምርት ድርሻ በክላስተር ከምናለመው ከዋና ዋና ሰብሎች በተለይ ከስንዴ ከበቆሎ ከጤፍ ከማሽላ የሚጠበቅ ነው። ዞኑ ተመረጡ አራት ሰብሎች ላይ አተኩሮ ይሰራል። በክላስተርም በመደበኛው በእያንዳንዱ ወረዳ ያሉ የተመረጡ አራት ሰብሎች ላይ አተኩረ በመስራት ይህን 25 ነጥብ 1 ሚሊየን ኩንታል ምርት እናመርታለን ብለን ። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርልኝ ብርሃኑ በበኩላቸውም የዞኑን ምርታማነት አቅም ለማሳደግ የግብርና ባለሙያውና አመራሩ በተሰጠው ተልእኮ መሰረት የአርሶ አደሩን የግብዓት አቅርቦት ፍላጎት ለመሙላት ተቀናጅቶ መስራት ይጠይቃል ብለዋል። የአፈር ማዳበሪያ፣ የበቆሎ ምርጥ ዘር እንዲሁም የአፈር አሲዳማነትን ለመቅረፍ የሚያስችል ግብዓት ለአርሶ አደሩ እየተሰራጨ ስለመሆኑም ገልጸዋል። በስርጭት ረገድ አፈጻጸሙ የተሻለ ነገር አለው። ነገር ግን ደግሞ ይህንን ማሳ ላይ የማሳረፍ ሳይንሱ በሚፈቅደው መሰረት ወደ ተግባር መቀየርና ይህንን የአሲዲቲ ችግር ለመቅረፍ የሚያስችለውን ቴክኖሎጂ ተጠቅመን ምርት እንዲያድግ ልዩ ስራ መስራት አለብን። የአፈር ማዳበሪያ ስርጭታችንን አሁን ካለበት በአጭር ጊዜ ማስወንጨፍ ይገባል። የአማራ ክልል ምክር ቤት የግብርና የአካባቢ ጥበቃ እንዲሁም የውሃ ሀብት ልማት ቋሚ ኮሚቴ ሰብሳቢ ከፋለ ሙላቴም ቁልፉ ስራ ምርትና ምርታማነትን ማሳደግ ነው፣ ስለሆነም ፈተናዎችን በመቀልበስ ከአርሶአደሩ ጋር በመቀናጀት ውጤታማ የግብርና ስራዎችን ማሳካት ይጠበቃል ብለዋል። ሰብልም ደግሞ ጊዜው እየደረሰ አሁን የበቆሎ አምራች አካባቢዎች ዛሬ ላይ በተሟላ መንገድ ማዳበሪያ ይዘው በተሟላ መንገድ ምርጥ ዘር ይዘው የቅድም ዝግጅት ስራዎቻቸውን ካላጠናቀቁ ከሳምንታት ከሳምንት ከሁለት ሳምንት በኋላ ያው ምንም የሚመጣ ለውጥ የለም ማለት ነው እና እዚህ ላይ ያለውን ነገር በደንብ ወስዶ ውጤታማ ለመሆን መስራት የዓለም ገበያ የፈጠረብን ተጽዕኖ አለ። የሰላም ችግሩ የፈጠረብን ተጽዕኖ አለ። ከወትሮ በተለየ መንገድ በርካታ ችግሮችን ተሻግረን የምናሳካው ግብ ነው የሚሆነው የዚህ ዓመት ግብ ማለት ነው። አርሶ አደሮችም እየቀረበ ያለውን ግብአት ልታለመለት ዓላማ በመዋልና ባለሙያ የሚሰጣቸውን የግብአት ምክር ሀሳብ በአግባቡ በመተግበር የመኸር ስራቸው ላይ ማተኮር እንዳለባቸው ተመላክቷል። የግብርና ሜካናይዜሽን እንዲስፋፋ በትኩረት እየተሰራ መሆኑን የምስራቅ ጎጃም ዞን ግብርና መምሪያ ገለጸ። መምሪያው በ2017/18 በዞኑ ከ642 ሺህ ሄክታር በላይ ማሳ በዘር ለመሸፈን እየተሰራ መሆኑን አስታውቋል። የዚህንም ዜና ዝርዝር ከየኔነህ አለሙን እንከታተል። የምርት እድገትን ሊያግዙ ከሚችሉ ተግባራት የአፈር ማዳበሪያ መጠቀም የአፈር ለምነትን መጠበቅ በክላስተር ማምረት ና የግብርና ሜካናይዜሽን መጠቀም ተጠቃሽ ናቸው። በምስራቅ ጎጃም ዞን በመንግስትና በግል ባለ ሀብቶች ዘመናዊ የእርሻ መሳሪያዎች ለአካባቢው አርሶ አደሮች አገልግሎት እየሰጡ ይገኛሉ። በበጀት ዓመቱ ስድስት ኮምባይነር በመንግስትና ሁለት ኮምባይነር በግል ባለ ሀብቶች ቀርበዋል። የምስራቅ ጎጃም ዞን ግብርና መምሪያ ኃላፊ አበበ መኮንን አስራ ዘጠኝ የእርሻ ትራክተሮችን ለማቅረብ በሂደት ላይ እንደሚገኙ ማስረድተዋል አንዱ ትኩረት ሰተን በዚህ ዓመት የምንሰራው ስራ የሚሆነው የመካዝነጅ ስራችን ነው ማለት ነው። በትራክተር ማረስ፣ ሰብልን በኮምባይነር መሰብሰብ፣ በአነስተኛ ማውቃ መሳሪያዎች ደግሞ ሌሎች ሰብሎችን ማጨድ እና ማውቃት። አሁን ለምሳሌ በዚህ ዓመት ወደ ስድስት ኮምባይነር በመንግስት ደረጃ ቀርቧል። ሁለት ኮምባይነሮች ደግሞ በባህላብት ለማቅረብ ፕሮሰስ እያደረግን ያለ ነው። ወደ 19 ትራክተሮች ደግሞ አሁን ፕሮሰስ እየተደረጉ ነው። ነባር ኮምባይነሮች አሉ ዘጠኝ አካባቢ ያሉ። ዞናችን ላይ ትራክተሮች አሉ፣ ከ30 በላይ ትራክተሮች አሉ። እነዚህ ሁሉ አቅሞችን አሟጠን በተደራጀ መንገድ ለዚህ የተመቸ አካባቢ ላይ በተለይ ማርቆስ ዙሪያ አሉ እና ቢቸና ዙሪያ ባሉ ወረዳዎች ላይ ይህ ጥቁር አፈር አካባቢ ላይ የተመቸ አካባቢ ስለሆነ ይህንን አርሶ አደራችን በስፋት እንዲጠቀም በማድረግ ጊዜውን በመቆጠብ ጥራትን በማሻሻል ይህንን በአግባቡ መስራት አለብን ብለን እናስባለን። በዞኑ ከዚህ ቅድም የቀረቡ ዘጠኝ ኮምባይነር እና ከሰላሳ በላይ የሚሆኑ የእርሻ ትራክተሮችን አቅም በመጠቀም የተሻለ ምርት ለማምረት እየተሰራ ስለመሆኑ አስገንዝበዋል። የምርት እድገት ሊያመጡ በሚችሉ ተግባራት ላይ ክላስተር፣ አፈር መዳበሪያ፣ ምርጥ ዘር፣ አፈር ለምነት እና የሰብል ጥበቃ ስራዎቻችን እና እንክብካቤ ስራዎቻችን ላይ እና የማሳ ዝግጅት የሜካናይዜሽን ብለን ባስቀመጥናቸው ዘርፎች ላይ ግብርና ባለሙያው አርሶ አደሩን ከማገዝ ወደ ኋላ ማለት የለብን። በተያዙ የምህር ምርት ስራ አርሶ አደሮች ጊዜያቸው ማሳቸው ላይ በማድረግ አዳዲስ የምርት ማሳደጊያ አሰራሮችንና ቴክኖሎጂዎችን ተግባራዊ ማድረግ ይገባቸዋልም ብለዋል። የግብርና ባለሙያዎችና መሪዎች ከአርሶ አደሮች ጋር ተቀናጅተው በመስራት የታቀደውን የግብርና ስራ ማሳካት ይኖርባቸዋልም ነው ያሉት። አመራሩ ሙያተኛው በዋናነት ደግሞ የመሬቱም የምርቱም ዋና ተጠቃሚ የሆነው ደግሞ አርሶ አደሩ ደግሞ ጊዜውንም ጉልበቱንም ከማሳው ሳይለይ የግብርና ባለሙያዎች የሚሰጡት ምክር ሀሳብ እየተቀበለ ላብ ማውጣት መድከም ያስፈልጋል። ለውጤት ደግሞ ካልደከም ካይሆንም እነዚህን አቀናይትን በመጠቀም ያሰብነውን ዕቅድ ለማሳካት የላቀ ጥረት ማድረግ አለበት የሚል ሀሳብ ነው ያለን። በ2017/18 የመኸር ምርት ከ25 ሚሊዮን ኩንታል በላይ ምርት ለማምረት ታቅዶም እየተሰራ ነው። የመገጭ የመስኖና የመጠጥ ውሃ ግድብ በተሻለ ፍጥነት እየተከናወነ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ርዕሰ መስተዳደሩን ጨምሮ ሌሎችም የክልሉ ከፍተኛ አመራሮች የመገጭ የመስኖና የመጠጥ ውሃ ፕሮጀክት እንዲሁም በጎንደር ከተማ እየተሰሩ ያሉ ሌሎች የልማት ስራዎችን ጎብኝተዋል። ከሳው መንጌ ተጨማሪ አለው። የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ የክልሉ ከፍተኛ መሪዎች የመገጭ የመስኖና የመጠጥ ውሃ ግድብ ፕሮጀክትን የስራ እንቅስቃሴ ተመልክተዋል። የመገጭ የመስኖና የመጠጥ ውሃ ግድብ ፕሮጀክት ከተጀመረ በርካታ ዓመታትን ማስቆጠሩና ሳይጠናቀቅ ሲጓተት መቆየቱ ይታወቃል። ፕሮጀክቱ የጎንደርና አካባቢውን አርሶ አደር የመስኖ ተጠቃሚ የሚያደርግና ለጎንደር ከተማም የመጠጥ ውሃ አገልግሎት ለመስጠት ታልሞ እየተሰራ ነው ያሉት እርሰ መስተዳድር አረጋ ከበደ ከብዙ ዓመታት መጓተት በኋላ መንግስት በሰጠው ልዩ ትኩረት አሁን ላይ በጥሩ አፈጻጸም ላይ መሆኑን ገልጸዋል። ይሄ ቀደም ሲል በርካታ አመታት፣ ግንባታው በአዝጋሚነት ወይም በመቆም ደረጃ ላይ እየነበረ ነው። በተለይም ደግሞ ባለፈው አመት በክቡር ጠቅላይ ሚኒስትራችን ውሳኔ መሰረት እንደገና የበጀት ተበጅቶለት የኮንትራክተርም ተቀይሮ በአሁኑ ሰዓት በከፍተኛ ፍጥነት እየተሰራ ነው የሚገኘው። ያው ከኋላም ከፊትም የምታዩቸውን ስራዎች ከባለፈው በጀት አመት መጨረሻ በተለይም ደግሞ በዚህ አመት መጀመሪያ ጀምሮ በከፍተኛ ደረጃ እየተፋጠነ ነው ያለ ይሄ ስራ። በአጠቃላይ የውሃ መገደቢያ ቦታዎችም ሙሊት እየተደረገባቸው ነው ያሉ፣ የውሃ መፈሳሻ ቦታዎችም ቅድም እንዳያችሁት የመጠጥ ውሃውም የመስኖውም በከፍተኛ ደረጃ እየተሰራ ነው ያለ ስለዚህ የአጠቃላይ ይሄ የልማት ስራ በከፍተኛ ደረጃ እየተፋጠነ ነው ያለ። አሁን ላይ ግድቡ አስቸጋሪ ምራፎችን አልፎ በጥሩ ደረጃ ላይ መሆኑንና በተያያዘለት ጊዜ እንደሚጠናቀቅ የስራ እንቅስቃሴውን ተመልክተናልም ብለዋል። እርሰ መስተዳደሩ መንግስት አሁን ያለውን የሰላምጦት ችግር ከመፍታት ጎን ለጎን የልማት ስራዎችን በጥብቅ ቁጥጥርና ክትትል እያከናወነ መሆኑንም እርሰ መስተዳደር አረጋ ከበደ ገልጸዋል። ከህግ ማስከበር ጎን ለጎን በክላችን ያሉ የልማት ስራዎቻችንም በጥብቅ ቁጥጥርና ክትትል እና በቂ አመራር እንዲሰጥባቸው በቻልነው መጠን ይህን ስራ እየሰራን ያለ ነው። በግብርና ልማቱ በተለይ በመኸር የግብርና ልማት ዝግጅት አርሶአደሩን በማሰልጠን በማንቃት አስፈላጊውን ግብአት በማቅረብ እየሰራን ያለ ነው። በኢንዱስትሪና ኢንቨስትመንትም በተመሳሳይ በተለይም ደግሞ የኢንዱስትሪ መዳረሻ በሆኑ አካባቢዎችም ባለሀብቶችን በመሳብ በመሰብሰብ በማበረታታት አስፈላጊውን ድጋፍ በማድረግ በክልላችን ኢንቨስትመንት ተጠናክሮ እንዲቀጥል በጸጥታ ችግሩ ምክንያት እንዳይቀዛቀዝ እንዳይቋረጥ እየሰራን ያለ ነው። የቢአይ ካ ጄኔራል ቢዝነስ ግሩፕ የውሃና መስኖ ስራዎች ዳይሬክተር ኢንጂነር ይርጋ ባይህ ድቡን በተያዘለት ጊዜ በጥራትና በፍጥነት ገንብቶ ለማጠናቀቅ እየተሰራ መሆኑን ገልጸዋል። በጣም በፍጥነት ነው እየሰራን ያለን የሚገባውንና የሚያስፈልገውን ማሽነሪ አሟልተን በብዛት ስለሆነ የገባ ነው። 24 ሰዓት ነው የሚሰራው። ሌትም ቀንም ነው የሚሰራው በዛ መልክ ስለሰራ ነው አሁን ይህን ያክል አቺቭመንት ያገኘ ነው ማለት ነው። በዚህ በአጭር ጊዜ ውስጥ እዚህ ደረጃ አድርሰነዋል። ግድቡን በሁለት ዓመት ነው ኮንትራቱን ፈርመን የገባን ለመጨረስ እና በሚቀጥለው ዓመት ይህንን ለመጨረስ ነው እየሰራን ያለ ነው። በጥሩና በጣም ተስፋ ሰጪ በሆነ መልኩ አሁን እየተሰራ ነው እንደምታዩት ማለት ነው። በክልሉ በተፈጠረው የሰላም እጦት ምክንያት ህዝቡ ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ ተዳርጓል ያሉት ርዕሰ መስተዳድሩ ህዝቡ ሰላሙን በማረጋገጥና በልማቱ ተጠቃሚ ለመሆን ለሰላም መስፈን የበኩሉን ድርሻ ሊወጣ አይገባልም ብለዋል። በቀጥታ ተጎጂ እንደመሆኑ መጠን ሰላም ቢሰፍን ደግሞ በቀጥታ ተጠቃሚ ይሆናል ማለት ነው የሚጠቀምበትን ልማት የሚጠቀምበትን ሰላም የሚጠቀምበትን መልካም አስተዳደር በማስፈን በኩል የማይተካ ሚናውን መጫወት አለበት። ለዚህም አንደኛ የዚህ ጉዳይ ባለቤት እኔ ነኝ ብሎ ማመን አለበት። የሰላሙ ባለቤት እኔ ነኝ፣ የልማቱ ባለቤት እኔ ነኝ፣ የመልካም አስተዳደር ባለቤት እኔ ነኝ ብሎ ማሰብ መቻል አለበት። ሁለተኛ ማሰብ ብቻ ሳይሆን መሳተፍ መቻል አለበት። የራሱን የማይተካ ሚና ከመንግስት ከመንግስት ሰራተኛው ጋር ሆኖ ከመንግስት አመራር ጋር ሆኖ መሳተፍ መቻል አለበት። ይሄ ከሆነ የመጨረሻ ጥቅሙ ይረጋገጥለታል፣ መብቱ ይረጋገጥላል። ይሄን በማሰብ በየደረጃው መሳተፍ እንዳለበት መልእክት ለማስተላለፍ ነው። ርዕሰ መስተዳድር አረጋ ከበደና ሌሎችም የክልል የከተማና የዞን ከፍተኛ አመራሮች ከመገጭ ግድብ በተጨማሪ የአጼ ፋሲል አብያተ መንግስታት እድሳትን ጨምሮ በከተማዋ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን ተዘዋውሮ ተመልክተዋል። የተከብራችሁ፣ ተመልካቾቻችን የሰአቱን ዜና ከማጠናቀቃችን በፊት ዋና ዋና ዜናዎቹን በድጋሚ እንንገራችሁ። የመገጭ የመስኖና የመጠጥ ውሃ ግድብ በተሻለ ፍጥነት እየተከናወነ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ሰላምን ለማፅናት ከህብረተሰቡ ጋር የሚደረጉ ውይይቶች ፍሬያማ መሆናቸውን የሰሜን ሸዋ ዞን አስተዳደር አስታወቀ። የሚሉት ዋና ዋና ዜናዎቻችን ነበሩ። አብራችሁን ስለቆያችሁ፣ ስለተከታተላችሁ እጅግ አድርገን እናመሰግናለን። የሰዓቱ ዜና በዚህ ተጠናቋል። ጤና ይስጥልን።